ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች ይህ የምዕራፍ አስራ ሁለት የመጨረሻው የመወያያ ነጥባችን ይሆናል። ከዚህ ውይይት በኋላ ጠንክራችሁ እንድታነቡ እመክራለሁ። ቀናት፣ ሳምንት፣ ወራት፤ እዚህ ላይ ጊዜ ብዙ አልፈጅም። ቀናት፣ ሳምንት፣ ወራት እና በቀናት በሳምንት በወራት መካከል ያለውን እንግዲህ ልዩነት ቤተሰቦቻችሁ በደንብ ሊያግዟችሁ ይችላሉ። አንድ ሳምንት ስንት ቀን ነው? ሰባት ቀን አንድ ወር ስንት ቀን ነው? 30 ቀን። አንድ ዓመት ስንት ቀን ነው? 365 ቀን። አንድ ዓመት በወር ሲገለጽ ስንት ነው? 12 ወር እ አን አንድ ዓመት በወር ሲገለጽ። እሺ አንድ ወር በሳምንት ሲገለጽ ስንት ነው? አራት ሳምንት እና የመሳሰሉትን ወላጆች፣ ይሄን ለእናንተ እንድታግዟቸው አዛለሁ። ወደ መልመጃው ነው በቀጥታ የሚሄደው። እዛ አንድ ዓመት ስንት ቀናት አሉት? ስንት ወራት አሉት? አንድ ወር እነዚህን እንግዲህ ወላጆች እባካችሁ በየሯት የሚከናወኑ የሚተከናወኑ ዋና ዋና ተግባራት ከቤተሰብ በመረዳት ለክፍል ጓደኞች ከቤተሰባችሁ ጋር ይላል። ይኸውና አሁን እዚህ ጋር ያልኳችሁ ነገር እዚህ ጋር ተዘርዝረውላችኋል። እነዚህን ውድ ተከብራችሁ ወላጆች፣ ቤተሰቦች፣ እና ሳዳጊዎች ተንከባካቢዎች በሙሉ ይህንን ታግዟቸው፣ በትዕትና ጠይቃለሁ። ክፍት ቦታውን በተስማሚ ዋጋ ሙሉ። አራት ወር ዳሽ ቀን ነው። አንድ ወር 30 ቀን ነው አይደለም? ስለዚህ 30 ሲባዛ በአራት መቶ ሀያ ቀናት ይሆናሉ ማለት ነው። መቶ ሀያ ቀናት አንድ ወር ስንት ቀን ነው? ሰላሳ ቀን አራት ወር መቶ ሀያ ይሆናል። በቃ ከዚያ አርባ ቀን በሳምንት በወር በቀን ሲከፋፈሉ ነው አሁን እዚህ ጋ ትንሽ ምናልባት እገዛ ካስፈለገ 400 ቀን 400 ቀን ነው። ምን እናደርጋለን? በመጀመሪያ 365 ቷን እናነሳላታለን። ያው እዚህ ጋር ተሰርቷል። 365 ቷን ስናነሳት ምክንያቱም ከዛ በላይ ያለው ለአቅመ አመት ስለማይሆን 365 ቷን ስናነሳት አንድ አመት ትሆናለች ማለት ነው። ስለዚህ አንድ አመት ይሆናል። ከዚያ ስንት ቀን ቀረች? 400 ለመሙላት 35 ቀን ቀረች። ከዚያ በኋላ 35 ቀኗ ደግሞ 30 ቀኗ አንድ ወር ትሆናለች፣ አንድ ወር ትሆናለች። ስንት ቀን ቀረችን? አምስት ቀን ቀረችን፣ አምስት ቀን። ስለዚህ አንድ አመት ከአንድ ወር ከአምስት ቀን እንላለን ማለት ነው። በበለጠ ወላጆቻችሁ በደንብ ያሳያችኋል። እሺ፣ የምዕራፍ 12 ማጠቃለያ መልመጃ የሚከተሉትን ሰዓቶች የሚያሳይ የሰዓት ስዕሎችን በደብተራችሁ ላይ ሳሉ ይላል እሺ እና ሶስት ሰዓት ከሰላሳ ሶስት ሰዓት ከሰላሳን ለማሳየት እንግዲህ ራፍሊ እንዲህ ላስቀምጥላችሁና እቺ ሰዓቷ ነች እዚህ አስራ ሁለት ሰዓት አለ እዚህ አንድ እዚህ ሁለት እዚህ ሶስት እዚህ አራት እዚህ አምስት እዚህ ስድስት እያለ ይቀጥላል ማለት ነው እና የተፈለገው ሶስት ሰዓት ከሰላሳ ሰዓት ቆጣሪዋ ሶስት ሰዓት ላይ እናደርጋትና ይኸው እቺ ሰዓት ቆጣሪ ነች። ደቂቃ ቆጣሪዋ ደግሞ ደቂቃ ቆጣሪዋን ደግሞ እቺን ብቻ ነው። እሺ፣ ይኸው ይኸው ሶስት ሰዓት ከ30 ደቂቃ ማለት ይህን ይመስላል ማለት ነው። እሺ ልቀጥል። አራት ሰዓት ከ25 አራት ሰዓት ከ25 አራት ሰዓት እዚህ ጋር ላድርግና ይቺ ሰዓት ቆጣሪ ነች። ደቂቃ ቆጣሪዋን ደግሞ ቀይ ላድርጋት፣ ደቂቃ ቆጣሪዋን። እሺ ደቂቃ ቆጣሪው ረዘም ትላለች። ከ25 አደለ፣ ከ25 የት ጋ ነው መሰላችሁ? እቻት ደቂቃ ቆጣሪ እንዲህ እያደረጋችሁ እንድትሞሏቸው ነው። እዚህ ጋር የቀረበው በጽሁፍ ሆነ እንጂ እሺ አንዱ ልሳ እስኪ ለስምንት ሰዓት እሩብ ጉዳይ እስኪ ለስምንት ሰዓት እሩብ ጉዳይ ላሳይ። ለስምንት ሰዓት እሩብ ጉዳይ በዲጂታል ሲገለጽ ዘጠኝ ሰዓት ከአርባ አምስት ማለት ነው። እሺ አስራ ሁለት ሰዓት እዚህ ጋር አለች። አስራ ሁለት ሰዓት፣ አንድ ሰዓት፣ ሁለት ሰዓት፣ ሦስት ሰዓት፣ አራት ሰዓት፣ አምስት ሰዓት፣ ስድስት

ከአርባ አምስት ከአርባ አምስት አሁን እቺ እቺ እቺ ከስንት ነች? እቺ ከሰላሳ አምስት ከአርባ ከአርባ አምስት ያው ሰባት ከአርባ አምስት ማለት ለስምንት ሩብ ጉዳይ ማለት ነው። ወደ ሰዓት ወይም ሰዓትና ደቂቃ ቀይሩ ይላል። ሁለት ሰዓት ከአርባ ደቂቃ ሁለት ሁለት ሰዓት ከአርባ ደቂቃ ማለት ሁለት ሰዓትን 240 ደቂቃ 240 ደቂቃን ወደ ሰዓት ወይንም ሰዓት እና ደቂቃ የሚችል ከሆነ ሰዓት እና ደቂቃ የማይሆን ከሆነ በሰዓት ብቻ የማያበቃ ከሆነ ማለት ነው። አሁን 240 በ60 240 በ60 አካፍለዋለሁ። ይሄው 24 በስድስት ሲካፈል ሃያ አራት በስድስት ሳካፍለው ሳፊ ይመጣልኛል። ስንት ይመጣል? አራት አራት ሰዓት ማለት ነው። አበቃ። እሺ ሦስት መቶ ስልሳ ስድስት ሰዓት አራት መቶ ደቂቃ አራት መቶ በስልሳ እሺ አራት መቶ ይህ ቀሪ ይኖረዋል መሰለኝ አይደለ? አራት መቶ ሳፊ አይመጣም። እ አራት መቶ ስለማይመጣ ስንት እናደርጋለን? ምን እናደርጋለን ብያቸዋለሁ ከዚህ በፊት። አራት መቶን ሲካፈል በ60 አካፍለዋለሁ ስድስት ነጥብ ነጥብ ነጥብ የሆነ ቁጥር አለው። በቃ ስለዚህ ስለዚህ ስድስት ጊዜ ማለት ነው። ስድስት ጊዜ እሺ ስድስት ሲባዛ በ60 ሶስት መቶ ስልሳ ስድስት ጊዜ ደረሰ ማለት ስድስት ሰዓት ይሆናል እያለን ነው ማለት ነው ስድስት ሰዓት ይሆናል ከዚያ ስድስት ሰዓት ሆኖ ስንት ደቂቃ እንደተረፈው ለማወቅ ስድስት ሲባዛ በ60 ሶስት መቶ ስልሳ እዚህ ጋር አራት መቶ ነው የሚለው እና አርባ ደቂቃ ትርፋለ ማለት ነው። እና ምን እናደርጋለሁ ማለት ነው ስድስት ሰዓት ከአርባ ደቂቃ አላለሁ ማለት ነው። አበቃ እሺ፣ 500 ይላል። አምስት መቶውንም እንደዚሁ በስልሳ አካፍላለሁ። 500 ሲካፈል በስልሳ አካፍላለሁ እንዴት ይመጣል መሰላችሁ? ስምንት ነጥብ 3 3 3 እያለ ይሄዳል ስለዚህ ስምንት ሰዓት ይሆንልኛል ማለት ነው። አሁን ቀሪ ስምንት ሰዓት ሆኖ ስምንት ሰዓት የመሆን አቅም አለው፣ ግን የሚተርፉ ደቂቃዎች አሉ። እነዛ እንዴት ነው የማውቀው? ስምንት ሲባዛ እላለሁ እንደገና በስልሳ ስምንት ጊዜ ስልሳ ስንት ይመጣል? ስምንትን በስልሳ ሳበዛ ስንት ይመጣል መሰላችሁ? አራት መቶ ሰማንያ ሆነ። አሁን አንድ ነገር ያዙልኝ፣ እንግዲህ ስምንት ሰዓት ሆኗል ማለት ነው። እንደገና የማበዛው ለምንድ ነው? ከአምስት መቶ ላይ ምን ያክል እንደጎደለ ለማወቅ ነው እሷን ወደ ደቂቃ ለወስዳት ነው እና ስምንት ሰዓት አሁን አራት መቶ ሰማንያ መጥቷል አይደል አራት መቶ ሰማንያ አምስት መቶ ለመሙላት ሀያ ስምንት ሰዓት ከሀያ ደቂቃ እላለሁኝ ለአንድ ፈተና የተሰጠው ጊዜ ሁለት ሰዓት ተኩል ነው በጣም ጥሩ ፈተናው ከጧቱ ሁለት ሰዓት ከሰላሳ ቢጀመር ስንት ሰዓት ላይ ይጠናቀቃል። በቃ ይሄ መደመር ነው። ሁለት ሰዓት ከሰላሳ ተጀመረ፣ የሚፈጀውም ሁለት ሰዓት ከሰላሳ ነው። ዜሮና ዜሮ ስደምር ዜሮ፣ ሶስትና ሶስት ስደምር ስድስት። ሆ፣ ስለዚህ 60 መጣችች። አሁን ቆይ፣ ዝም ብለን ደምሮሽ ሁለት እና ሁለት ስደምር አራት አራት ሰዓት ከ60 ሆነ ማለት ነው ስደምረው በቀጥታ አራት ሰዓት ከ60 ከማለት ይልቅ 60 ለአቅመ ሰዓት ሳፊ ሆና ስለመጣች አንድ ሰዓት ስለሆነች አንድ ሰዓት ስለሞላች አራት ላይ አንድን ብደምርባት አምስት ሰዓት ላይ ያበቃል ብል ሸጋ አይሆንም ትላላችሁ? የስ በቃ። እሺ ሁለት ሰዓት ከሰላሳ ተጀምሮ የሚፈጀው ሰዓት ግን ሁለት ሰዓት ከአርባ አምስት ነው ቢባል ስንት ሰዓት ላይ ያበቃል? ይህችና ይህችን ስደምራቸው አምስት፣ ይህችና ይህችን ስደምራቸው ሰባት፣ ይህችና ይህችን ስደምራቸው አራት። አራት ሰዓት ከሰባ አምስት ደቂቃ ሆነ ማለት ነው። ግን አይደብር አራት ሰዓት ከሰባ አምስት ደቂቃ ከማለት ምን ይሻላል ስንል 75 አሁን 75 ከ60 አልፏል። ስለዚህ ሰዓት የሚሆኑ ደቂቃዎች አሉ ማለት ነው። ሰዓት ሊፈጥሩ የሚችሉ ሰዓትን ወይም ሰዓታትን አንድ ሊሆን ይችላል ከዛም በላይ ካለ እሺ፣ ሰዓትን ወይም ሰዓታትን ሊፈጥር የሚችል ደቂቃ 75 የሚለው ላይ አለ እና ስለዚህ ስልሳውን ባነሳለት አንድ ሰዓት ሆነ ማለት ነው እና እቺ አራት የምትለዋ ወደ አምስት ብትቀየር ስልሳዋን አነሳሁና ወደ ሰዓት አመጣዋት ማለት ነው። እዚህ አምስት ሰዓት ከሰባ አምስት ላይ ስልሳ ሳነሳ ስንት ተረፈኝ? አስራ አምስት ስለዚህ አምስት ሰዓት ከአስራ አምስት ላይ ያበቃል ማለት ነው። ፈተና ጊዜው አምስት ሰዓት ከአስራ አምስት ማለት አምስት ከሩብ ላይ ያበቃል። ደስ አይልም? እሺ ጥቅምት ሀያ ስድስት ቀን ሁለት ሺ አስር አም የታሪኩ ዕድሜ አስር ዓመት ከስድስት ወር ነበር አንደኛ አመቱን የሚያከብረው መቼ ነው? አሁን ስድስት ወር መጨመር ነው ማለት ነው። ጥቅምት 26 2010 ዓም የታሪክ ዕድሜ 10 ዓመት ከስድስት ወር ነበር። አንደኛ አመቱን የሚያከብረው መቼ ነው? ስድስት ወር ይጨምራል ማለት ነው። አሁን ስድስት ወር ሲጨምር እንግዲህ መቼ ነው? ጥቅምት ላይ ነው። አሁን እንደዚህ እያወራን ያለ ነው። ጥቅምት ላይ አንድ አመት ከስድስት ወር አስራ አንደኛ አመት ለመሙላት ስድስት ወር ይጎለዋል፣ እና ጥቅምት ላይ ስድስት ወር ከሆነ እሺ ህዳር፣ ህዳር ስድስት ወራትን እንደገና ወደፊት ልንሄድ ነው። ህዳር አንድ፣ ታሳስ ሁለት፣ ጥር ሦስት፣ የካቲት አራት፣ መጋቢት አምስት፣ ሚያዚያ ስድስት ሚያዚያ 26 ላይ አመቱን ያከብራል ማለት ነው ከስድስት ወር አይደል ስድስት ወር ስለጎደለው በሚያዚያ ላይ ያከብራል ሚያዚያ 26 ቀን አሁን ሰዓቱ 3 ሰዓት 45 ቢሆን 45 ደቂቃ በኋላ ስንት ሰዓት ይሆናል በጣም ጥሩ 3 ሰዓት 45 ነው አሁን 3 ሰዓት ከ45 ነው እያለን ነው ቢሆን ከ45 ደቂቃ በኋላ ስለዚህ ደቂቃ ላይ እንደምረን ደቂቃን ደቂቃ ጋር እደምራለሁ እዚህ 0 ማለት እችላለሁኝ ነው በቶታል 45 አምስትና አምስት ሲደመሩ 5 እና አምስት ሲደምራቸው 0 10 አስር አንድ አለኝ አራትና አራት ስምንት አንድ ጋር ዘጠኝ ነጥብ አደርግና ይህችን ሳወርዳት አራት ሰዓት አራት ሰዓት ከዘጠና አራት ሰዓት ከዘጠና የሚባል ግን የለም። አራት ሰዓት ከዘጠና የሚባል የለም። ስለዚህ ዘጠና ደቂቃ ውስጥ ዘጠና ደቂቃ የሚለው ውስጥ ሰዓት ወይም ሰዓታት አለን። ስንት ሰዓት ማውጣት እንችላለን? ከዘጠና ደቂቃ ውስጥ ስንል ሁለት ሰዓት ማውጣት እንችላለን ብንል መቶ ሀያ ነው የሚያስፈልገን። ስለዚህ አንድ ሰዓት ማውጣት እንችላለን። ከዘጠና ውስጥ አንድ ሰዓት ሳወጣለት ይቺ አራት ወደ አምስት ትቀየራለች ማለት ነው ሁለት ነጥብ አድርግና ከዚያ ስልሳውን ሳነሳለት ከዘጠና ላይ ስልሳውን ሳነሳለት ስንት ቀረኝ? ሰላሳ አምስት ሰዓት ከሰላሳ አሁን አምስት ሰዓት ከሰላሳ ነው ማለት ነው። በጣም አሪፍ። እሺ የሚከተሉትን ድምሮች በሰዓትና ደቂቃ አቀይሩ ይላል። አርባ ደቂቃ ሲደምር ሃምሳ ደቂቃ። አሁን እዚህ ላይ እየሰራ ነው። አርባ እና ሃምሳ ስንት ይሆናል? ዘጠና ዘጠና ማለት አንድ ሰዓት ከደቂቃ ማለት ነው። ለላይ ስምጣ ለላይ ለምጣ 45 እና 55 እና ሲደመር ስንት ይሆናል? 5 10 ደቂቃዎች ሆኑ ደቂቃዎች ሆኑ በጣም ጥሩ መቶ ደቂቃ ማለት ሁለት ሰዓት መሆን ይችላል? አይችልም። መቶ ነው ነዋ ሰዓት ስለዚህ አንድ ሰዓት አንድ ሰዓት አንድ ሰዓት ከዛ መቶ ደቂቃ 60 ሰዓት አንድ ሰዓት 60ውን አነሳሁ ማለት ነው 40 ደቂቃ ይጎልኛል። አንድ ሰዓት ከአርባ አላለሁ ማለት ነው አንድ ሰዓት ከአርባ ሐመርኋ ላይ ልምጣ 35 እና 30 ሲደመሩ ደቂቃ ደቂቃ ናቸው 65 ይሆናሉ። 65 ማለት 60ው አንድ ሰዓት ይሆናል። አምስቷ ደቂቃ ነች። አንድ ሰዓት ከአምስት እሺ መላይ ስመጣ 70 እና 90 ሰባና ዘጠና መቶ ስልሳ አንድ መቶ ስልሳ ደቂቃ ነው የሚሆኗል። ያ አንድ መቶ ስልሳ አንድ መቶ ስልሳ ስንት ሰዓት መሆን ይችላል? ሁለት ሰዓት መሆን ይችላል። የስ መቶ ሀያ ሶስት ሰዓትስ? ሶስት ሰዓት መቶ ሰማንያ ነው የሚያስፈልገው። በጣም ጥሩ። ስለዚህ መቶ ስለዚህ ይሄ ደግሞ አልሞላልኝም ማለት ነው። ሶ መቶ ሀያ ሁለት ሰዓት መቶ ሀያ አስቀንስለት። ከዚህ ላይ መቶ ሀያ ከመቶ ስልሳ ላይ መቶ ሀያ ስቀንስ ዜሮ ከ6 ለ2 4 40 ደቂቃ ትርፋለኝ አንድ ሰዓት ከ40 ደቂቃ ላለሁ ማለት ነው። አንድ አትሌት የማራቶን ሩጫ በ3 ሰዓት 45 ጀምሮ 6 ሰዓት ላይ ቢያጠናቀቅ አትሌቱ የወሰደበት ጊዜ ሰዓትና ደቂቃ ስንት ነው? ስንት ላይ አጠናቀቀ? 6 ሰዓት ላይ አጠናቀቀ። የጀመረው ስንት ነው? 3 ሰዓት ከ ስድስት ሰዓት ላይ ስድስት ነጥብ ዜሮ ዜሮ እሺ ሶስት ሰዓት ከአርባ አምስት ነው የጀመረው ሶስት ነጥብ አራት አምስት ሶስት ነጥብ አራት አምስት እሺ አሁን ይሄ ከዜሮ ዜሮ ላይ አርባ አምስት መቀነስ ይቻላል አይቻልም ስለዚህ አሁን እዚህ ላይ በደንብ ጆሯችሁን ስጡኝ፣ ወደ ሶስተኛ ክፍል ተማሪዎችና ወላጆች። እሺ፣ ከዜሮ ዜሮ ላይ 45 ደቂቃ መቀነስ እንችላለን አንችልም? አሁን ከስድስት ላይ አንድ ልበደር። ከስድስት ላይ አንድ ስበደር እበደርና ወደዚህ አመጣዋለሁኝ ማለት ነው። ለዚህ ደምርለታለሁ፣ ለዜሮ ዜሮ ደምርለታለሁኝ። አንድ ስበደር ግን ምንድነው ያመጣሁት? አንድ አንድ ምንድነው የቀነስኩት ከዚህ ላይ ከዚህ ላይ አንድ ምንድነው? አንድ ሰዓት ነው የቀነስኩት። በደቂቃ ሲመነዘር ስንት ነው? ስልሳ ደቂቃ ነው። ስለዚህ ይቺ ዜሮ ዜሮ የምትለው ምን ሆነች? ወደ ምን ተቀየረች? ወደ ስልሳነት ተቀየረች ማለት ነው። ወደ ስልሳ ልብ በሉ ይቺ ወደ ስንት ተቀይራለች? ወደ አምስት ስላበደረ ወደ አምስት ተቀይራለች። ስላበደረ አንድ ሰዓት ተቀንሳ ወደዚህ መጣች። አንድ ሰዓት በደቂቃ ሲመነዘር 60 ደቂቃ አንድ፣ አዎ 60 ደቂቃ ይሆናል። ከ60 ላይ 45 ቀንሳለው። ከ60 ላይ 45 ስቀንስ ሲቀንስ 15 ይሆናል። ነጥብ አደርግና ይቺ 6 የነበረችው አምስት ሆናለች። ከአምስት ላይ 3 ስቀንስ 2 2 ሰዓት ከ45 ደቂቃ ፈጅቶበታል ማለት ነው። አይ እሺ፣ ወደ አንድ እስኪ ልጨምርላችሁ የዚህ አይነት አቀናነስ አንድ ልጨምርላችሁ። ለምሳሌ አትሌቱ የጨረሰው በ5 ሰዓት ከ5 ላይ 5 ሰዓት ከ05 ላይ 5 ሰዓት ከ05 ላይ አበቃን በል የጀመረው ስንት ነው? 3 ሰዓት ከ45። እሺ ከ05 ላይ 45 መቀነስ አይቻልም። ስለዚህ ከዚች አንድ ሰዓት ተበድሬ ወደዚህ ይመጣለሁ። አንድ ሰዓት ስበደር ማለት 60 ደቂቃ ማለት ነው። 60ና አምስት ሲደመሩ 65 ስለዚህ ይቺ ወደ 65 ተቀየረች። ይች ደግሞ ልብ በሉ ወደ አራትነት ተቀይራለች። ከ65 ላይ 15 ከ15 ላይ 5 0። እሺ ከ6 ላይ 4 2 ስለዚህ 20 ሆነ ማለት ነው። ከ4 ላይ 3 1 አንድ ሰዓት ከ20 ፈጅቶበታል ማለት ነው ትላላችሁ። ወደ ደቂቃ ቀይሩ ይላል። ስምንተኛው ጥያቄ ሁለት ሰዓት ይሄንን ልለፈው አይደል፣ ሁለት ሰዓት ሲባዛ በ60፣ አራት ሰዓት ሲባዛ በ60፣ 5 ሲባዛ በ60፣ 12 ሲባዛ በ60፣ 18 ሲባዛ በ60፣ 24 ሲባዛ በ60 እያያደረጋችሁ መልሱን እራሳቸው አግኙ። ወላጆች ተባበሯቸው። እሺ ወደ ሰዓት ቀይሮ ያው ተመሳሳይ ጥያቄዎች ናቸው እንግዲህ 80 ደቂቃ ስንት ይሆናል? ወደ ሰዓት እና ደቂቃ ቀይሮ ይህም ተመሳሳይ ነው ወላጆች የሚከብድ የሚያስቸግር ፓርት ካለ ገጹን እዚህ ገጽ ላይ ይቺ ጥያቄ ወይም እንዲህ የምትለዋ ጥያቄ ብላችሁ ጠይቁኝ። በተረፈ መምህር መሐመድ ነኝ ከማሚ ማቲስ ስቱዲዮ። ስቱዲዮውን ወይ ዩቲዩብ ቻናሉን አበረታቱት፣ ለወዳጅ ዘመድ አሰራጩ።